ድብቁ የፍቅር አመክንዮ ወደዚህ ቪዲዮ ጠልቀን ከመግባታችን በፊት ስለ አእምሯችን ጥቂት ነገሮች ልበላችሁ አእምሯችን በሁለት ይከፈላል ንቁ አእምሮና ድብቁ አእምሮ በሚል ብዙዎቻችን የምንጠቀመው ንቁውን ክፍል ብቻ ነው ይሁንና በቀን አዋዋላችን ላይ 95 በመቶ የሚሆነውን እንቅስቃሴያችንን የሚቆጣጠረው ድብቁ የአእምሯችን ክፍል ነው በህይወታችን ውስጥ የሚገጥሙን መልካምም የሆኑ መጥፎ አጋጣሚዎች እንዲሁ በእድል የሆኑ ሳይሆን ከድብቁ አእምሮአችን የፈለቁ ናቸው። ድብቁ አእምሮአችን ገደብ አልባ ኃይልን ይዟል። ይህን ኃይል መቆጣጠር ስንችል ህይወታችንን በሚገርም ሁኔታ ይለውጠዋል። የዛሬው ርዕሰ ጉዳይ ከእነዚሁ የአእምሮአችን ክፍል ጋር የተያያዘ ነው። ፍቅር ምን ያህል ከድብቁ አእምሮአችን ክፍል ጋር እንደሚያያዝ እንመለከታለን። ብዙውን ጊዜ ፍቅርን እንደ ምህታታዊ ክስተት ማሰብ እንወዳለን ያለ ማስጠንቀቂያ በሰው ልብ ውስጥ እንደሚቀጣጠል ብልሽት አድርገን። እንደ ካርል ዮንግ ግን በጣም ድንገተኛ የፍቅር ክስተት እንኳን ጥልቅ ቅደም ተከተለን ይከተላል። በአጋጣሚ ሳይሆን በድብቁ አእምሮ ወይም አንኮንሸስ ማይንድ የተፈጠረ ውስጣዊ አመክንዮ ነው። ድንገተኛ ግንኙነት ወይም እንደ ክስተት ሆኖ የሚሰማን ስሜት እንደምናስበው በድንገት የሚከሰት አይደለም። ይልቁንም ለዓመታት በዘለቀው ውስጣዊ እድገት፣ ባልተሟሉ ስሜቶችና ባልተሟሉ ፍላጎቶች የተቀረጹ የማይታዩ ኃይሎች የሚፈጥሩት የሚታዩ ውጤት ነው። ከእያንዳንዱ ቅስፈታዊ ትስስር በስተጀርባ ድብቅ የሆነ የሥነ ልቦና መዋቅር አለ። ይህም እኛን ወደ አንዳንድ ሰዎች እንድንሳብ ያደርገናል። ዮንግ የትንበያ ሐሳብን ወይም አይዲያ ኦፍ ፕሮጀክሽንን ያስተዋወቀው እዚህ ላይ ነው። ትንበያ ወይም ፕሮጀክሽን ማለት አንድ ሰው ሳያውቅ በድብቁ አእምሮ ውስጥ ያለውን የራሱን ውስጣዊ ስሜት፣ ፍላጎት ወይም ውስጣዊ ምስሎች በሌላ ሰው ውስጥ ሲያስቀምጥ ወይም ያ ሰው የእሱ እውነታ መገለጫ እንደሆነ ሲያስብ ማለት ነው። እያንዳንዳችን በውስጣችን የተደበቁ ምስሎችን እንይዛለን፣ ማንነታችንን የሚገልጹ ቁርጥራጭ ክፍሎችን ማን እንደነበርን ወይም ምን ለመሆን እንደምንጓጓ የሚገልጹትን ማለት ነው። እነዚህ ምስሎች በድብቁ ሕሊናችን ውስጥ ሊቀበሩ ችላ ሊባሉ ወይም ሊረሱ ይችላሉ። ነገር ግን አይጠፉም። ራሳቸውንም በሌሎች ሰዎች አማካኝነት ይገልጡልናል። ከእነዚህ የተደበቁ ክፍሎቻችን ጋር የሚገናኝ ወይም የሚስማማ ሰው ስናገኝ፣ ታዲያ ሚስጥራዊም አስማታዊም በሚመስል መልኩ ወደ እነርሱ እንሳባለን። ነገር ግን በእውነት እያየን ያለነው እነርሱን ብቻ አይደለም፤ በእነሱ ውስጥ የራሳችንን ነጸብራቅ ነው። ሁልጊዜ ጠንቃቃ ቁጥብ እና የስሜታዊ የተጋላጭነትን የሚፈራን ሰው አስቡት። ደፋር ተግባቢና ፍጹም ነፃ የሆነን ሰው ሲያገኝ ከአድናቆት የተነሳ ብቻ ሳይሆን በውስጡ የሆነ ነገር ስለሚያስተጋባ ወደ እርሱ ይሳባል። ሌላው ሰው የተደበቀውን የራሱን ክፍል ይወክልለታል። ይህም የሚሆነው ይህ ሰው ለዓመታት የጨቆነውን እምቅ ችሎታ በዛ ሰው ውስጥ ስለሚያገኝ ነው። ተቃራኒውም ተመሳሳይ ነው። አንድ ሰው ሊወዳቸው የሚችለው በሚታየው ባህሪያችሁ ሳይሆን እናንተ ሳታውቁት የጎደለውን ነገር ስለምትወክሉ ነው። በድብቁ አእምሮ ይህ ሰው ሲፈልግ የነበረውን ባህሪ፣ ችሎታና ስሜታዊ ቃና ስለምታሟሉ ነው። እናንተ ይህ ሰው የጎደለው ቁራጭ ክፍል ትሆናላችሁ፣ ገና ያላገኘው የአንድ ክፍሉ ሕያው ነጸብራቅ ማለት ነው። አንድ ሰው ሊወዳችሁ የሚችልበት ሁለት ምክንያቶችን በቀጣይ እንመልከት። አንድ ሰው ሊወዳችሁ ወይም ሊያፈቅራችሁ የሚችልበት አንደኛው ምክንያት ያ ሰው የጎደለውን ነገር ስለምትወክሉ ነው። የፍቅር ክስተት የተቃራኒዎች መሳሳብ ብቻ ሳይሆን አንዳቸው የጎደላቸውን በአንዳቸው ውስጥ የማየትም ሂደት ነው። ምክንያታዊ የሆነ ሰው በጥልቅ ስሜታዊ ወደሆነ ሰው ሊሳብ ይችላል። ቁጥብ ብቻ መሆን የሚወድ ሰው ተግባቢና ተጫዋች ወደሆነ ሰው ሊሳብ ይችላል። ዝምተኛ ሰው ቀውጢ ወደ ሆነ ሰው ሊሳብ ይችላል። ነገር ግን አድናቆት በቀላሉ ወደ ጥገኝነት ሊለወጥ ይችላል። አንድ ሰው በእናንተ ውስጥ የሚያደንቃቸው ነገሮችን በራሱ ማሳደግ እንደሚችል ካልተገነዘበ ግንኙነቱ ወደ ጥገኝነት ሊለወጥ ይችላል። ይህ ሰው በእናንተ መታመን ሊጀምር ይችላል። በእውነት ስለ ወደዳችሁ ሳይሆን በድብቁ አእምሮ፣ ሳይገባው ስለፈለጋችሁ ነው። እና ይህ ፍላጎቱ ሳይሆን ከቀረ ወይም የእናንተ ሰብአዊነት ወይም እውነተኛ ማንነት ሲገለጥ! በተቃራኒው ይህ ሰው በውስጡ ስለ እናንተ የሳሎም ምስል ከጣሰበት መሳሳቡ ሊደበዝ ይችላል። ይህ የትንበያ ወይም የፕሮጀክሽን አደጋ ነው። በተሳሳተ ስሜት ላይ የተገነባ ግን እውነታው ሲገለጥ የሚፈርስን ግንኙነት ይፈጥራል። ቅዠቱ ሲሰበር በላዩ ላይ የተገነባው ፍቅር መውደቅ ይጀምራል። ዮንግ ከትንበያ በተጨማሪ ስለ አኒማና አኒመስ ያለውን ጽንሰ ሐሳብ ዝርዝሯል። እያንዳንዱ ወንድ በውስጡ ሳያውቀው የሴትነት ምስልን ይሸከማል። ይህም አኒማ ተብሎ የሚጠራ ሲሆን እያንዳንዷ ሴት ደግሞ በእሷ ውስጥ የወንድነት ምስልን ሳታውቀው በድብቁ አእምሯ ትሸከማለች። ይህም በስነልቦና አጠራሩ አኒመስ ይባላል። እነዚህ አርክታይፕስ ወይም መሠረታዊ መገለጫዎች በራሳችን ውስጥ የምንሸከመውን የተቃራኒ ጾታ ባህሪያትን ያመለክታሉ። እነዚህ የዘፈቀደ ምርጫዎች ወይም ባህላዊ ሚናዎችን የሚያመለክቱ አይደሉም። በመጀመሪያዎቹ ግንኙነታችን፣ በተለይም ከወላጆቻችን ጋር ወንድ ወይም ሴት መሆን ምን ማለት እንደሆነ በባህላዊ አፈታሪካዊና ስነ ልቦናዊ እሳቢዎች የተመሰረቱ ውስጣዊ ቅርጾች ናቸው። ከጊዜ በኋላ እነዚህ አርክታይብስ ወይም ዋነኛ መገለጫዎች በስሜታዊነት ወደ ተሟሉ መመሪያዎች ያድጋሉ። እይታችንንና ከተቃራኒ ጾታ ጋር የሚኖረንን የግንኙነት ሂደትም ይቀርጻሉ። ከዚያም አንድ ቀን የጎደለንን በትክክል የሚያሟላ የሚመስለንን ሰው እናገኛለን። ይህ በሚሆንበት ጊዜ መሳሳቡ ከአቅም በላይ ሊሆን ይችላል። ይህን ሰው ለዘላለም የምናውቀው ያህል ምንም እንኳን ገና የተገናኘም ቢሆንም ብዙውን ጊዜ ጥልቅ የሆነ የመታወቅ ስሜት ያመጣል። እንደ ዕጣ ፋንታ ጥልቅ የነፍስ ትስስር ወይም ለረጅም ጊዜ የተረሳተው ውስጣ ወደ ህይወት ተመልሶ የመጣ ሊመስል ይችላል። ዮንግ ግን ያስጠነቅቀናል፤ ይህ እጣ ፋንታ ወይም ከላይ የተወሰነ ነገር አይደለም። በሌላ ሰው ውስጥ የሚንጸባረቀውን የራሳችንን ውስጣዊ ንድፍ ስለመመልከት ነው። ሁለተኛው ምክንያት ደግሞ ጠልቅ የሆነ ድብቁን አእምሯቸውን ስለምታነቁ ነው። ለዓመታት የያዙትን ውስጣዊ ምስል ታስታውሷችኋላችሁ ወይም ታነሳሱታላችሁ የግድ በመልኩ ወይም በድርጊት ሳይሆን ማንነታችሁን በሚገልጽ ጥልቅና የማይደስሱ ባህሪያታችሁ። ይህ ጥልቅ ስሜታዊ ምላሽን ያነሳሳል፣ ይህም ፈጣንና ሊገለጽ የማይችል ስሜትን ይፈጥራል። ግን ችግሩ ይህ ነው። አንድ ሰው በአእምሮ ውስጥ ባለው ምስል ተመስርቶ ሲወዳችሁ ትክክለኛ የሆነው የእናንተ ማንነት አይመለከትም። አእምሮ የፈጠረውን ምዕናባዊ ሐሳባዊ ነገርን እያየ ነው። እናንተ ከመምጣታችሁ በፊት በሕይወታቸው ከረጅም ጊዜ በፊት ለተጻፈ ታሪክ ነጸብራቅ ትሆናላችሁ። ልክ እውነተኛው ማንነታችሁ ብቅ ማለት እንደጀመረ ከጉድለቶቻችሁ፣ ፍጹም ካለመሆናችሁ ጋር በተያያዘ በድብቁ አእምሯቸው ያሰቡት ምስል መፈራረስ ይጀምራል። በአንድ ወቅት መለኮታዊ ሆኖ የተሰማቸው መሳሳብ ግራ የሚያጋባ ይሆናል። በአንድ ወቅት ፍጹም ሆኖ የሚሰማው አሁን ውስብስብ ሆኖ ይሰማቸዋል። ግጭቶች ይፈጠራሉ። ብስጭት ይከተላል እና ቅዠቱ በእውነታው ክብደት ይደበዝዛል ይጠፋልም። ለዚህ ነው ብዙ ስሜታዊ ግንኙነቶች በደስታ የሚጀምሩትና በግርግር የሚያልቁት። ግንኙነቶቹ በጋራ መግባባት ላይ ተመሠረቱ አይደሉም፣ ነገር ግን በድብቁ አእምሮ በሚጠበቁ ወይም ተስፋ በሚደረጉ ነገሮችና በሌሎች ላይ በሚታዩ የራስ ነጸብራቆች ላይ የተገነቡ ናቸው። ነገር ግን ማንም ሰው እውነተኛ ባልሆነው በድብቁ አእምሮ በሚፈጠሩ እውነታዎች ብዥታ መኖር አይችልም። ስለ ግንኙነቶችና የፍቅር አጋሮች ድብቁ አእምሮ የሚጠብቃቸው ነገሮች አንድ ሰው ሙሉ በሙሉ የማያውቃቸው ነገር ግን በስሜቱና በምርጫው ላይ ተጽዕኖ የሚያሳድሩ ጥልቅ የሆኑ እምነቶች ወይም ፍላጎቶችን ያመለክታሉ። እነዚህ ብዙውን ጊዜ ከልጅነት ልምዶች፣ የባህል ተጽዕኖዎች ወይም ከግል ስነ ልቦና የሚመጡ ናቸው። ትንበያ ወይም ፕሮጀክሽን ማለት አንድ ሰው ሳያውቅ የራሱን ውስጣዊ ስሜት፣ ፍላጎት ወይም ውስጣዊ ምስሎች በሌላ ሰው ውስጥ ሲያስቀምጥ ወይም ያ ሰው የእሱ እውነታ መገለጫ እንደሆነ ሲያስብ ማለት ነው። እንደ እውነታው ሳይሆን እንደ አእምሮ ነጸብራቅ አድርጎ በማየት ማለት ነው። በግንኙነቶች ውስጥ ይህ ማለት ከእውነተኛው ሰው ይልቅ ለምስል ወይም ለሀሳብ መውደቅ እንደማለት ነው። ስለዚህ ትንበያ ወይም ፕሮጀክሽን የሚሆነው እነዚህን ውስጣዊ ፍላጎቶች ወይም ምስሎች ወስደን ሳናውቅ ለሌላ ሰው ስንሰጥ ነው። ሰውየውን በእውነተኛ ማንነቱ ከማየት ይልቅ በራሳችን ፍላጎቶች፣ ፍርሃቶችና ያለፉ ልምዶቻችን መነጽር እናየዋለን። ምንም እንኳን ትንበያ ወደ ህመምና ግራ ማጋባት ሊመራ ቢችልም ዮንግ እንደ ውድቀት አላየውም። በተቃራኒው የእድገታችን ወሳኝ አካል እንደሆነ ያምን ነበር። ፍቅር ስሜታዊ ተሞክሮ ብቻ ሳይሆን የለውጥ መሣሪያ ነው። የምንወድቅለት ሰው ሁሉ እንደ መስታወት በመሆን እኛ እስካሁን ያላየናቸውን ወይም ያልተረዳናቸውን የራሳችንን ክፍሎች በእነርሱ በኩል እንድናይ ያደርጉናል። አንዳንዶች ድብቅ አቅማችንን ያንጸባርቃሉ፣ ሌሎች ደግሞ ጥልቅ ፍርሃታችንን ያጋልጣሉ። አንዳንዶች የእኛን ፈጠራ ያነቃቃሉ ሌሎች ደግሞ በውስጣችን የምንሸከመውን ፍርሃትና ጥርጣሬ እንድናውቅ በማድረግ አለመተማመንን ያመጣሉ። ግን ሁሉም ለአንድ አይነት ስነልቦናዊ ዓላማ ያገለግላሉ፣ ሙሉ የመሆን ጉዞን፣ የግለሰባዊነትን ሂደት ያፋጥናሉ። አንድ ሰው ከእናንተ ጋር በፍቅር ሲወድቅ በእናንተ ውስጥ አስማታዊ ነገር እያየ እንደሆነ ያምን ይሆናል እና ይህም ልክ ነው። ነገር ግን አስማቱ በእነሱ ውስጥ በምታነቁት ነገር ላይ ተመሰረተ ነው። ይህም በዛ ሰው ድብቁ አእምሮ ውስጥ ያለ የተረሳ የተጨቁነ ክፍል ነው። የመጨረሻው ግንዛቤ ሰዎች ለምን ይወዷችኋል ተብሎ ሲጠየቅ፣ ምክንያቱ እነሱ በጣም የሚያስፈልጋቸውን ነገር ስለምታንጸባርቁ ወይም የረሱትን ነገር ስለምታነቃቁ ነው ማለት ነው። በሁለቱም ሁኔታዎች ፍቅር ስለሌላው ሰው ብቻ አይደለም፣ ለመሻሻል እየሞከረ ስላለው ስለ ራሳችሁ ነው። ዮንግ ቁልፉ ግንዛቤ ነው ይላል። አንዴ የራሳችሁን ትንበያዎች ወይም የድብቁ አእምሮአችሁን ነጸብራቆች፣ የውስጥ ምስሎችና ቅጦች ከተረዳችሁ ሙሉ የሚያደርጋችሁን ሰው መፈለግ ታቆማላችሁ። በመተኩ በራሳችሁ ውስጥ ሙሉነትን ማግኘት ትጀምራላችሁ። እና ከዚያ ቦታ ፍቅር ወደ ጥልቅና የበለጠ እውነተኛ ነገር ይለወጣል። ይህን ከተረዳችሁ በኋላ ፍቅር በቅዠት ወይም በፍርሃት ላይ የተመሰረተ አይደለም እውነተኛ መሰረት ያለውና ነፃ ይሆናል። ምክንያቱም የጥልቅ ፍቅር መጨረሻ ፍጹም ሰው ስለማግኘት አይደለም፣ ለመታየት ሲጠባበቁ የነበሩትን የራሳችሁን ክፍሎች ስለማንቃት ነው።